በጉራጌ ዞን ጌታ ወረዳ ቀቡል የገጠር ቀበሌ የቋንጤ የመጀመሪያ ደረጃ ሆስፒታል እንዲሁም በስልጤ ዞን በምዕራብ አዘርነት በርበሬ ወረዳ በምዕራብ ሙጎ በግንባታ ሂደት ላይ የሚገኘው የአይሳኮ አጠቃላይ የጤና ኬላ እና የሌራ ጤና ጣቢያ የተጎበኘ ሲሆን ከግለሰብ እስከ ጤና ተቋማት የጽዱ መንደር ትግበራ በምልከታው ተዳስሷል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በተጀመረው የጽዱ ኢትዮጵያ ኢኒሽቲቭ መነሻ በጤናው ዘርፍ የሚከናወኑ ተግባራትን በስፋት በማከናወን ጽዱ መንደር የመፍጠር ስራ እየተሰራ መሆኑን በምልከታው ወቅት የቢሮ ኃላፊው አቶ ሳሙኤል ዳርጌ ተናግረዋል። በተለይ ሽንት ቤቶችን የግለሰብና የማህበረሰብ ጤናን ከመጠበቅ አካይን ጤና ከመጠበቅ አንጻር ከጽዳት ጋር ተያዥ ያሉ ስራዎችን አሁን ባደገ መልክ መስራት አለብን ተብሎ የተጀመሩ ስራዎች አሉ። በክልላችን ብዙ ወረዳዎች ላይ ጅምሮ አለ፣ ብዙ ቀበሌዎችም ላይ ስራዎች የተጀመሩበት ሂደት አለ። ከጽዱ ኢትዮጵያ አንጻር ታሳቢ ሲደረግ ሽንት ቤት ብቻ ሳይሆን ቤት ጽዳት ይጠይቃል፣ ቤት ጽዳት ብቻ ሳይሆን አካባቢ ላይ ያለውን ጽዳት መጠበቅ ይጠይቃል። በንጽህና ጉድለት ምክንያት ሊከሰቱ የሚችሉ ተላላፊ በሽታዎችን አስቀድሞ በመከላከል የበሽታው መጠን እየቀነሰ ስለመምጣቱም ኃላፊው ጠቅሰዋል። ከግለሰብ ጀምረን ከመኖሪያ ቤት ጀምረን እስከ ጤና ተቋም አገልግሎት መስጫ የጀመርናቸው በጣም ጥሩ ተስፋ ሰጪ ነገር አለ። ይህን ከፍ አድርጎ መስራት ለምንሰጠው አገልግሎት ላይ የሚመጣውን ጫና ይቀንስልናል። እኛ ጤና ተቋም ውስጥ በተለይ ተላላፊ ሆኖ ከጽዳት ጋር ተያዥነት ያለው በተለይ ሽንትና ተያዥነት ባላቸው ከአይነ ምድር ጋር የሚመጡ በሽታዎች ጋር ያሉ ነገሮች በአብዛኛው ቦታ እንቀንስ፣ ጤና ተቋም ውስጥ አንደኛ አገልግሎት የሚፈልገው የሰው ኃይል ቁጥር እንቀንሳለን። ስለዚህ ከዚያ የተለየ ኖን ኮሚኒኬብል ተብሎ ከእነዚህ ከምንከላከላቸው በሽታዎች ውጭ የሚመጡ በሽታዎች ብቻ አገልግሎት አገልግሎት ለመስጠት ሲመጣ ምቹ ይሆናል ማለት ነው። ስለዚህ የገንዘብ ጫና ይቀንሳል፣ የአገልግሎት ጥራት ወደ ተሻለ መልክ ለማድረስ ይጠቅመናል። ህብረተሰቡን በሚሰጠው አገልግሎት እርካታ ይኖረዋል ማለት ነው። ዘርፉን ውጤታማ ለማድረግ የሴቶች ልማት ህብረት ሚና የጎላ መሆኑን የገለጹት አቶ ሳሙኤል በጤና ሴክተሩ ክትትል በየመዋቅሩ ድጋፍና በጤና ኤክስቴንሽኖች ባለቤትነት ከተመራ ጽዱ ኢትዮጵያን እውን ማድረግ ይቻላልም ብለዋል። ያ ጽዱ ኢትዮጵያ በተመለከተ አምና ወደ ሁለት ሶስት ወረዳዎች አካባቢ እንደ ክልል አስጀምረናል። በዚህኛው አመት ደግሞ የመጀመሪያ ግማሽ አመት ላይ ሁለት ወረዳዎችን፣ በቀሪ ጊዜያት ውስጥ ወደ ሶስት ወረዳ እናስጀምራለን። አጠቃላይ ወደ ስምንት ወረዳዎች አካባቢ ይህንን ስራ እናስጀምራለን ብለን ነው ያሰብነው። ይህንን ስራ የሚያግዘው ሜዳ ላይ ከመጸዳዳት ነጻ የሆነ ቀበሌያትን የመፍጠር ስራ ነው። በመጀመሪያ ደረጃ ተግባሩን በዋናነት እየተወጣ ያለው የሴቶች ልማት ህብረት የተሻሻለ መጸዳጃ ቤቶችን ከመገንባት ባለፈ ለንጽህና ግብይት ስርዓት የሚቀርቡ ቴክኖሎጂዎችን መጠቀማቸው የሚበረታታ እንደሆነም ተናግረዋል። ጉብኝት በተደረገባቸው አካባቢዎች ያነጋገርናቸው የህብረተሰብ ክፍሎች ጽዱ መንደርን ለመፍጠር በተሰራው ስራ ተላላፊ የሆኑ በሽታዎች እየቀነሱ መምጣታቸውን ገልጸዋል። ተጠቃሚነታቸው ሙሉ እንዲሆን የኤሌክትሪክ፣ የንጹህ መጠጥ ውሃና በጤና ተቋማት የሚስተዋለው የመድኃኒት ዜጎች አቅርቦት ችግር እንዲቀረፍላቸውም ጠይቀዋል። ጉብኝቱም በቀጣይ አራት ቀናት በሌሎች ዞኖችም የሚቀጥል መሆኑም ተገልጿል።